ምንድን ነው ላይ ያለው ምንድን ነው አናቴ ላይ ያለው መላጣ እንዳይለኝ አናቴ ላይ ያለው ሰው ነው ሰው አይደለም ማቴሪያል ነው ማቴሪያል ማቴሪያል ስትለኝ ብረት ወይ ምን ምን ምን አይነት ነገር ብረት ሳይሆን ከሲሚንቶ እና ከብረት ተቀላቅሎ የተሰራ ነገር ነው ድልድይ ነው ድልድይ አይደለም። ግን ሀውልት አይደለም። እና ከሁለቱ ውስጥ ግባና ልገኝ። ሰው ግን አይደለም እኮ። እንትን ፋሲል ግንብ አይደለም። ላሊበላ አይደለም። አክሱም አይደለም። ወይኔ የአባይ ድልድይ። አባይ ድልድይ አይደለም። ወደዚው ከተጠጋ የአባይ ግድብ ነው። ሮማ እ ላይ ያለው ሰው ነው? አይደለም። ዕቃ ነው? ዕቃ አይደለም። ከተማ ነው? አይደለም። እንትን ነው ኳስ ደጋፊ አይደለም ስፖርት ስታዲየም አይ ወደዛው ሆኖ እንቻል ነገርዬው ምንድን ነው እንስሳ ነው ሰው ነው እንስሳ ነው አ እንስሳ ነው ንገረኝ እንጂ ምንድን ነው እንስሳ ነው እንስሳ ነው ላም በግ ዶሮ አይደለም እንስሳ ነው እንስሳ ማለት የዱር ነው የዱር አይደለም ነብር ኳስ የሚጫወት እንስሳ አለ እንዴ? ፍልፍሉ አልመለሰው አልመለሰው። ፍልፍሉ ለመግለጽ የፈለገው የኢትዮጵያ ብሔራዊ ቡድን ስሙ ማን ይባላል? የወንዶች ብሔራዊ ቡድን።